ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛል። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናል የተከታዮች በዚህ ቪዲዮ እነዚህን የአማርኛ ሞክሸ ፊደላት የሚባሉትን እየላችሁ ይቀርብ ያለው ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት ለጀማሪዎች ይሆናል በማለት እነዚህን ፊደላቶችን ሙሉ ቅርጻቸውን ከድምፃቸው ጋር በደንብ አድርጌ አቀርብላችኋለው። እናንተ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቅላችሁ ቪዲዮዎች እንዲደርሷችሁ እና ቤተሰብ እንድትሆኑ ለማለት እወዳለሁ። ከዚህ በመቀጠል በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጠ ስልካችን በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ ለማለት እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። ሃ ሁ ሂ ሃ ሄህ ሆ ችኛዋ ማን ትባላለች? ሀሌታ ሀ ትባላለች። ሀሌታሀ ሀሌታሀ ከሀ እስከ ሆ ከዛ ደግሞ ከሆ ጀምሬ ደግሞ ወደ መጀመሪያው መለሳለሁ። ሆ ሄ ሄ ሀ ሂ ሁ ሀ እሺ። ቀጣይ ደግሞ ይህች ማን ትባላለች? ሀመር ሀ ትባላለች። ሀመር ሀ ሀ

ሃ እንግዲህ እነዚህን ፊደላቶች ይችኛዋም ሃነች ይችኛዋም ሃነች ነገር ግን በቅርጻቸው ይለያያሉ ማለት ነው። ይችኛዋ ሃመር ሃሌታ ሃ ትባላለች። ይችኛዋ ሃመር ሃ ትባላለች። ሶስተኛዋ ደግሞ ብዙ ሃኑ ሃ ትባላለች። ብዙሃኑ እንግዲህ ቅርጻቸውን በዚሁ መልኩ ነው የሚይዛቸው። እዚህ ጋር ሀሌታ ሀ የምንላትን እግር አልባ የአማርኛ ፊደል በሚለው እንመድባታለን። ሐመር ሐ የምንላትን ደግሞ ባለ ሶስት እግር የአማርኛ ፊደል በሚለው እንመድባታለን። ብዙሃኑ ሃ የምንላትን ደግሞ ባለ አንድ እግር የአማርኛ ፊደል ማለት ነው። ስለዚህ በዚህ መሰረት የአማርኛ ፊደላቶችን በአራት መልኩ ከፍለን እናያቸዋለን። እግር አልባ፣ ባለ አንድ እግር ባለ ሁለት እግር እና ባለ ሶስት እግር። ስለዚህ እነዚህኞች ይችኛዋ እግር አልባ ነች፣ ይችኛዋ ባለ ሶስት እግር ነች፣ ይችኛዋ ደግሞ ምንድን ነች? ባለ አንድ እግር ነች ማለት ነው። እሺ ቅርጿን በዛው አብረን እንያት፣ እንቁጠራት ሀ ሁ ሂ ሃ ሄ ሆ አሁን ደግሞ ከመጨረሻ ወደ መጀመሪያ ስመለስ ሆ ህ ሄ ሃ ሂ ሁ ሀ ለበባሉ እንግዲህ እኔን ቅርጻቸውን የምትይዟቸው በምንድን ነው? የመጀመሪያቸውን ከያዛችሁ በኋላ እነዚህን ሁለተኛ ላይ እነዚህን ቅጥሎች እንጨምራለን ማለት ነው። ሶስተኛ ላይ ከታች እግራቸውን ሸፈፍ ሸፈፍ እናደርጋለን። አራተኛ ላይ በግራ በኩል እግራቸው አጭር፣ በቀኝ በኩል እግራቸው ረጅም ይሆናል። አምስተኛ ላይ ደግሞ እነዚህ ቀለበት ቀለበት። ስድስተኛ ላይ ጠመዝማዛማ ነገር። ሰባተኛ ላይ እንግዲህ ሁለት አይነት መንገድ ነው የምንቀጠል። አንደኛ ከጭንቅላታቸው ላይ ቀለበት ይኖራቸዋል ስንተኛ ሲሆኑ ሰባተኛ ሲሆኑ ማለት ነው ሁለተኛ ደግሞ መለያቸው በግራ በኩል እግራቸው ረጅም በቀኝ በኩል እግራቸው አጭር ከሆኑ እነዚያ ፊደላቶች ሰባተኛ ፊደላቶች ናቸው ማለት ነው ሰባተኛ ፊደላቶች ናቸው ስለዚህ በዚሁ መልኩ ቅርጻቸውን በደንብ አድርገን ከድምፃቸው ጋር አዋህደን መያዝ ይኖርብናል ማለት ነው እንግዲህ እዚህ ላይ ደግሞ የምታዩዋቸው ንጉሱ ሰና ሳቱ ሰ የሚባሉት ናቸው ሳ ሱ ሲ ሳ ሴ ስ ሶ ከዛ ከመጨረሻው ወደ መጀመሪያ ስመለስ ሶ ስ ሴ ሳ ሰ። በጣም ጥሩ። ቀጣይ አሁንም ሞክሸ ፊደላት ሰ የምንለው ነው። አሁንም ይሄ ሞክሸ ፊደላቶች ናቸው እነዚህ። ይህም ሰ ነው፣ ይህኛውም ሰ ነው ማለት ነው። ንጉሱ ሰና እሳቱ ሰ በማለት ይጠራሉ። ሰ ሱ ሲ ሳ ሴ ሶ ከዛ ከቀኝ ወደ ግራ ስመለስ ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። እሺ ቀጣይ አ አልፋው አ የምንለው ማለት ነው። አልፋው አ እና አይኑ አ እንላቸዋለን። እነዚህ ደግሞ አ ኦ ኢ አ ኤ ኦ ከዛ ወደ ግራ ስመለስ ኦ

ኦ እመለስበታለሁ። ኦእኤአ ኢ ኡ አ በጣም አሪፍ። ቀጣይ ጸሎቱ ጸ ጸ ጾ፣ እመለስበታለሁ። አሁንም ከቀኝ ወደ ግራ ጾ

ሶ ከዛ ከመጨረሻ ወደ መጀመሪያ ስመለስ ደግሞ ሶ ሳ። በጣም አሪፍ። ስለዚህ እነዚህ ፊደላቶች ምን ይባላሉ? ሞክሸ ፊደላቶች ይባላሉ። ሞክሸ ፊደላት እነዚህ ፊደላቶች በድምፃቸው ተመሳሳይ ናቸው ማለት ነው። ሞክሸ ማለት ምን ማለት ነው? በድምፅ በመጠሪያው ተመሳሳይ የሆነ ማለት ነው። ሞክሸ ፊደላት ናቸው። ስለዚህ እነዚህ በድምፃቸው ተመሳሳይ የሆኑ የሃ ሶስት አለ፣ የሰ ሁለት፣ የአ ሁለት፣ የጸ ሁለት። በአጠቃላይ ስንት ፊደላቶች አሉ? ስንት ፊደላቶች አሉ? ዘጠይ ማለት ነው። ዘጠይ ፊደላቶች እንግዲህ እነዚህ ፊደላቶች ሞክሸ ፊደላቶች ናቸው ማለት ነው። ሀ ሶስት ይሆናል፣ ሰ ሁለት ይሆናል፣ አ ሁለት ይሆናል፣ ፀም ሁለት ይሆናል ማለት ነው። በዚሁ መሰረት ዘጠይ ፊደላቶች ተመሳሳይ ናቸው ማለት ነው። ሞክሼ ናቸው። በቅርጻቸው ግን ምን ይለያሉ ማለት ነው። ስለዚህ በዚሁ መልኩ ሌሎች ፊደላቶችንም ቅርጻቸውን ከድምፃቸው ጋር አዋህደን የምንይዝበት መንገድን በደንብ አድርገን ማወቅ ይኖርብናል። ለዛሬው ቪዲዮ ከዚህ ላይ እናጠናቅቃለን። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ